ዘይትኗ የምትባለው ልጅቷ እኮ እየደበደበች ነው እያለች ነው። ከዚህ በላይ ምን መረጃ አለ? ይኸው የላከችው ቪዲዮ አለ። የላከችው ቪዲዮ አለ። እናንተ እሷ እንትን ለማለት ይኸው ሰውየው ቪዲዮ ቀርተህ ላክልኝ ብየው ያ ጀማ ቀርቶ ልኳል። ልጅቷ እራሷ የምትናገረውን ስሙ። ይኸው እየተናገረች አለችው ስሙ። ይኸው

በማንኛው ሪዳ ታ ያው ቢሮ ነው እየነገሩ፣ ሶስት ወር በሙሉ ሌላ ቦታ መስራት ይችላለሁ እንጂ። ሰማሽዋል? ሶስት ወር ሙሉ እየደበደቡ አካላት የለም እያለች ነው ልጅቷ ይኸው። እንግዲህ አስቡት እንግዲህ ይሄው ሌላም ቪዲዮ አለ። ኤምባሲ ኤምባሲ ደው ያናግራት አለ ኤምባሲው ያለችው ሰው ልጅቷን አላመጣም ብሎናል። ይሄው ደው ኤምባሲ አላመጣም ብሎናል። እስከ ሰኞ ጠብቀን ልጅቷን ሂደን በግድ እናመጣታለን ነው ያሉት ኤምባሲ። እሱ ግን ውሸታም። ኤምባሲዎቹ በሷ ቦታ ሌላ እስከምታመጣ ድረስ ከሚያመጡልህ ድረስ ሰው ቢሮዎቹ አንተ ጋር አስቀምጣት ብለውኛል አለ። ውሸቱን ነው። ውሸታም ነው እንም ያለ ውሸታም ነው። እመኑኝ እየዋሹ እና ልጅቷን በጣም በትዕግስት ታገዝ ናቸው እናንተ እኛ ጋር ለመሸቀል ቲክቶክ ላይ ምናምን ይዘባርቃል ትዘባርቃለች ሚስዬው ሚስዬው በደምብ ሰውየው አይደለም ሰማችኋል? ልጅቷ የምትናገረው ሩቤ አያት አይደል? ዘይቱና የምትባለው ናት። ይህን ድራማ የምሰራው ዘይቱና ነው የምትባለው ነው ዘይቱና ናት። የሁሉ ድራማ የምሰራው እቺ ዘይቱና የምትባለው ናት። እንግዲህ ዘይቱና የምትባለው ለመሰላችሁ የእሷ ቤተሰቦች ሀገር ላይ ባሏን እያሰደደወት ነው። ባልየውን እየፈለጉት ነው። ባልየውን እየፈለጉት ነው የእሷ ቤተሰቦች ልጃችን አደጋ ላይ ናት፣ አምጣ እያሉ እሷ ደግሞ እኔ ደላላው አይደለም አሰርጓሚ ነኝ ብላ ነው የምትዋሻው። እሷ ዋናዋ ናት። የወሰደች ሴቶቹን ለእነዚህ አረቦች የምታስረክብ እሷ ናት። እነዚህ ደግሞ ሚ ለምንድን ነው እሷ ላይ ጫና የምታደርስባት እሷ ናት ዋናዋ ቺ ዘይቱና የምትባለው ለምንድን ነው? እኔ ሲጀመር ሴት ዩቱም እኮ ከንግግሯ እንደተረዳት በጣም ባለጌ ሰው ናት። በጣም ባለጌ ሰው ናት። ቆሻሻያለቻትኛው በደንብ ስለምችላቆሻሻ ያለቻት ቆሻሻ ናት። ደሟን አስሪ አፍንጫዋን አውቃ እየጎረገረች ነስር እየነሳራት አውቃ አፍንጫዋን እየጎረገረች ቤቱን ሁሉ ደም በደም ታደርጋለች። ልጆቼ እች አስቀያሚ ቁሻሻ የሆነች እያሉ ነው የሚሉኝ። እንዴት ልጆቿ እንደዚህ ከሏት አስቀያሚ ቁሻሻ ቆሻሻ የሆነች እንዴት? አንቺ ፈጣሪ የፈጠረውን አካል ቆሻሻ ብለሽ ትያለሽ? የሰው ልጅ ናት። አላህ በተከበረው ቁርአን የሰው ልጅን አክብረን አሳምረን ፈጥረነዋል እያለ አሳምረው የፈጠራትን ጌታ የፈጠራትን ግለሰብ እንዴት እንደዚህ ቆሻሻ ትያት አለሽ አንቺ ማንሽ ፈጣሪ ያከበረውን አንቺ የምትንቂው ነው ያልኳት እኔማ እኮ ልክ ልክ ሆነ ነው የነገርኳት ሰምጣን አይደል አየሁ ታገስኳት በጣም ታገስኳት ጥንቃቄ ማድረግ አለብን እሷ ናት እሷ ትግባ ዘይቱና ናት ዘይቱና የምትባለው ሀገር ላይ እሷ ናት እሷ ናት የሁሉ ችግር የምታመጣው ችግሩ እሷ ናት ይኸው እኔ ስልክ ላይ እንግዲህ ውሸቷን እኔ ምንም አውቀው ነገር የለም እኔ እኮ አስተርጓሚ ብቻ ነኝ ምናምን ትላለች ይሆን አሁን እንደውል እስኪ እስኪ እሷ ቆይ እደውልላታለሁ። ተዋት። ወላይ ጀማ ቤቱን አንዴ ታብታብ አርጉት። እየያዘው ነው፣ እየያዘን ነው። ትንሽ ታብታብ አርጉ። ሪፖርት እያደረጉ ነው። ኮፒ ሊንክ አርጉት አንድ ጊዜ እንዚ በሶዮት ይነግዳሉ። ወላይ ይሄ እንደ እስኪ አንሹ ስልኩን አለች። እዚህ እኮ እየሰማችን ነው እንደምትሰሚና ቃል አያችሁ ዘጋችሁ ስልኩን አያችሁ አለች። እዚህ ማለት ነው እየሰማችን ነው። ከፋሽ ነው አለች አንቺ ታያለሽ እንደውም አሁን የአንቺ የተናገርሽው ቪዲዮ አለ፣ መረጃ አለ ከአረቦቹ ጋር የተነጋገርሽውን፣ እሱን ቆርጠን አውጥተን ለሰራተኞቹ ማህበር እንሰጣለን። እንደ አንቺ አይነት እዛ ደግሞ የሚሰሩ ሰዎች የምናውቃቸው አሉ። እንደናንተ አይነት ያለ ደላሎች፣ አጀንሲዎች ቢሯቸው መዘጋት አለበት። በሰው ሕይወት እየነገዳችሁ ነው። እች ልጅ በቀን ቀን እየተደበደበች ነው፣ ስቃይ ላይ ነው ያለችው። አስወጡኝ ከዛ ቤት ብላ በተደጋገሚ ያናገርሻለች አንቺንም፣ ባልሽንም። ስለዚህ ጠግባችኋል። እነዚህ ልጆች እኮ በየወሩ እኮ ለእናንተ ገንዘብ ይሰጧቸዋል። አንዳንድ ምስኪን አመት ሙሉ ደሞዛችሁ የእነሱን ደሞዝ ምትበሉ አሉ። ተነጋግራችሁ ስትሄዱ መቶ ሺ ሰማኒያ ሺ በየወሩ የእነሱን ደሞዝ አመት ከፍሎ አመቱ በነጽ አመት ለእናንተ አመት ለራሳቸው ነው የሚሰሩት። እነዚህ ምስኪን ድሀ በረሰብ ላይ የምትጫወቱ የማታፍሮ ፈጣሪ ማተፍሮ። አንቺ ዘይቱና የምትባይ በተለይ ወላሂ በጣም ነው ያሳፈረው። ለሴትዮቱ ሙቤ ቲክቶከር መሆናችን አስረድተዋታል። እንግዲህ ማን አወቀን፣ የሚሰራው ሰው ማን አወቀ። ሰዎቹ እንዳናግዛቸው ልጆቹን እንዳናግዝ ነው የሚያደርጉት ራሳቸው። አሁንም ቢሆን ደግሞ ዘይቱና፣ ከአንቺ ራስ አንወርድም፣ ከአንቺ ራስ አንወርድም፣ እመኒን ከአንቺ ራስ አንወርድም። እች ልጅ የሆን ነገር ትሆን፣ አንቺን ለፍርድ ትቀርቢያለች። ትጠይቅ ያለች ዘይቱና፣ እዚህ እንደምሰሚኝ እየሰማች ነው። አንድ ነገር እች ልጅ ትሆን እች ልጅ ጫፏን እንደዚህ የሆነ ነገር እንኳት፣ እኔ ከአንቺ ራስ አልወርድም። እመኒኝ ጠበቃ ይዤ ነው አንቺ ነው የፍርድ ማቀርብሽ። እመኒኝ፣ አልለቅሽም፣ አልለቅሽም፣ አልለቅሽም። እውነት ነው ምልሽ። አንቺ በሰው ህይወት የምትነግጂ አንቺ ቁጭ ብለሽ ብቻ ኢትዮጵያ ቁጭ ብለሽ በስልክ እያስተላለሽ በአረብኛ የተናገርሽ አንቺ እናባለሽ፣ በሰው ህይወት ገንዘባቸውን ብሎ ደግሞ ልጆች አለኝ ሁ ፈጣሪ። ፕሮፋይሏ ላይ ራሱ ፈጣሪ እስካለ ድረስ ምንም ነገር አትፍሩ ብላም ነው እንትን ፕሮፋይል የለጠፈችው? አንቺን ብሎ ፈጣሪ አዋቂ የኛ አዋቂ! ይኸው እስኪ ልክለኛ አደለውም ው ከኢትዮጵያ ሆኖ ስንቴ ነው የሚሞክሩላት፣ ስንቴ ነው የሚደውሉላት። ይሰማሃል ብራዘር፣ ሚዩትን አንሳው ከላይ ይሰማሃል? አማን ነው አሁን ይሰማል እሺ ሰላም ነው በሙቢ አለን አለን አልሀምድሊላሂ እንዴት ነው አሁን አንተ ስታወራ ከታች እየሰማሁ ነኝ ያው እኛንም እንደዚያ ብላ አታልላለች ያለውን መፍትሄ እዚህ ጋ የእሷን ፎቶውን ፈላልገን እናመጣለን ያው ለጥፈን ማውራት ነው ያለብን ከሆን በኋላ አሁን ለጥፋት አለን ዘይቱ ነው የምትባለው እኔ እለጥፈሻለሁ ማንኝ እለጥፍሻለሁ። አዎ፣ ደውይልኝና ብንነጋገር ይሻላል። ይቅርታ ልጠይቅሻል። የመጨረሻ ጋር ያለው ደሞ እዛ ጋር ያለው አዎ ሳሚ ራሱ አሁን እኮ ይጠየቃል። ለምን ብትል አሁን እሷ እንደዛ ስትል ሰዎቹ ትንሽ እንትን ብሎ አሉ። ዛሬ ደውዬ እነግርሃለሁ ያለውን ነገር ሄዶ፣ ያው በህግም በኩል እንዲከታተሉ እናደርጋለን። ያው ህግ ይዞ ይሄዳሉ። ችግር የለም። ያው ያለውን ነገር ይከታተላሉ። ያው ታስሮም ያለውን ነገር እሱም እንትን ይላል። እሱ ከታሰረ በኋላ ነው ይሄ ልጅቷ ጉዳይ የሚፈታው፣ ማለት ነው። አዎ አዎ። የታባት ይሄዳል። ያው ቤት ቤት ታወቃል። ያው እስከ ቤት ነው የሚሄዱት። ሲጀመርም እንግዲህ ያው የ አያችሁ አሁን የልብናን የቢሮ የቢሮ እንትኑ የአጀንሲው ቢዚ ነው የሚያሳይ ቢዚ ነው የሚያሳይ ገባችሁ? እነሱ አውቀው አውቆ ልጅቷን ምን ያደርጋሉ መሰላችሁ? ባልና እሷ አውቆ ቪዲዮ አውቆ ምንም አልሆነችም፣ ደህና ናት። በደንብ እኮ ያውቃሉ፣ በደንብ ያውቃሉ። ይኸው ደህና ናት እያሉ

መረጃ አጥንታለች። ከስያችኛዋ ዘይቱና የምትባለዋ ልጅ የእኛን ፕሮፋይል በሙሉ ለሙሉ ነግራታለች። የገባህ ለዛ ነው እኮ እንጂ እስካሁን ከደወነላቸው ሰዎች በሙሉ እስካሁን ከሰራነው ነው ስራ ይህኛው ከበድ ያለው ምንድነው? በቃ እናንተ እኮ ብር እየሰራችሁባት ነው ያለችው። እኛ የትኛውን ብር የሰራ ነው? ስለዚህ ይች ልጅ ናት። የትኛውን ብር ነው የምንሰራበት? የትኛውን ብር እንደ እዚህ ጋር ልጅቷን አድንላት ያሉት እነሱ እኮ ለምነው ለምነው ለምነው ደላላው ጋር ቢደውሉ እሷ ጋር ዘይቱ ጋር ቢደውሉ ንቃቸው። ዝምብላ ስራውን ትስራ ደሟን እየፈሰሰ ዝምብላው ትስራ። እንዲ ልጅቷ የተመታችበት ቪዲዮ አለ እኮ፣ የተመታችበት ቪዲዮ አለ። ያጀማ ጀማ ላሳያችሁ እንዴ እነሱ ምንድን ነው ያደረገው? ባላቸው ኃይል ልጆቹ እሷ ቤት ሲሄዱ እነዚህ ልጆች እነ ጫልቱ ምናምን ሲሄዱ አይተዋታል። ልጅቷ ደም እየፈሰሰች ነው። እን ልጅቷን እኮ ባይን ያዩ አሉ። የት አሉ? እነ ጫልቱ ንጉቦ ሂዶ ቤት ውስጥ የመታቻት አፏ እንደዚህ ተሰንቅቷል። ይሄው ላሳያችሁ። የቀጠቀጠቻት ማለት ነው። አልመታወትም አነካወትም ትላለች እንጂ እንደ ፋስት ላይ ፋስት ላይ አሳይተህ እንትን በለው እንትን እንዳይልኝ። አዎ ይሄው ተመልከቱ። እዚህ ጋር የመታቻት የቀጠቀጠቻት። ይሄ ምንድን ነው? ከንፈሯ እዚህ ጋር ተተርትሯል። አታዩም እንዴ? እኔ እኮ መረጃ አለኝ። ትቀጥ መታታለች መታታ ከደረጃ ጥላትን መታታል። ይሄን ተርትራታለች ልጅቷም የሰው ልጅ ናት እኮ እንደዚህ የምትመታት ታገዝን በጸባይ ማናገራት። እኮ ልጅቷ እጃችን ላይ እስከምትገባ ነው። ግን ልጅቷን ኤምባሲ፣ ደውዬ ኤምባሲ ያናግሪያታለሁ። ኤምባሲ ያለችው ምንድን ነው ያለችኝ፣ ልጅቷን ሊሰጠን አልፈለገችም። እስከ ሰኞ ጠብቅ ሙቤ፣ ሰኞ ሂደን እናወጣታለን አሉ። ገባችሁ? እና ይህ ሁሉ የምታስደርገው እንደዚህ የምታስደርግበት እዛ ኢትዮጵያ ያለችው ዘይቱና ናት፣ ዘይቱና ናት። ዝም ብላችሁ አሰሯት፣ ምንም አትሆንም፣ እንዳትጠቅ። ለምን የትራንስፖርት ወጪዋን እሷን መቻል አለባት? አሁን ምንድን ነው ያለችው? አይ ሚዲያ ላይ ሲወጣ ወደ ሀገር መልሷት፣ ቢሮ እንዳትልኳት፣ ወደ ሀገር መልሷት። እሺ ወደ ሀገር የምትመለስ ከሆነ ለምን አይመልሷትም? ለእኔ ምንድን ነው ያለኝ ሰውየው፣ በሌላ ስትገባ የትኬቷን ሲላክልኝ እዚህ ባላችሁበት አላለም፣ ፎቶዋን ስቼ እልክልሃለሁ አላለም። ውሸታቸው ነው። ውረታ የትልክ ትኬቱ ይላክልኛል። ዘይቱና ትልክልኛለች። ከኢትዮጵያ አንስቼ እልክልሃለሁ። ኤርፖርት ምስሸኛ እልክልለዋል ይት አለ ልጅቷን እየተጠቀሙባት ነው፣ እየተጫወቱባት ነው። ለምን ያን ትልቅ ቤት እንዴት እንደሚያሰራው ታስባችሁታል? ቤቱም እንደሚያለት አይቱ ስንት ስራ ነው የምሰራው። እሷ ግን አንገቷን ደፍታ እየሰራች ነው። ያለች ሙ ያስገባት። በነገራችን ላይ ዘይቱና አለች እንደምንሰማን እያየንሽ ነው። ወደ ወደ እንትኑ ብትመጪ ይሻላል ወይ ስልካን ሺ ያለውን ነገር ተነጋግረን እንትን ማድረግ እንችላለን። ለህግ እናቀርብሻለን። ጫልቶ እች ልጅ አንድ ነገር ብትሆን አንቺ ከህግ ታያለሽ። እኔ ሙቤ ምን አለምኝ። ለህግ እናቀርብሻለን። ፎቶሽን ለጥፈን እና ፎቶሽን እናገኘዋለን። በነገራችን ላይ ስማ፣ ማን ነው ስሙ? ከላይ ያለው ኮካኑ ማን ነው? ቱኮል ነው የሚለው ቱኮል ነው መሰለኝ የሚለው። አይደል ይሰማሃል? ሚዩትን አንሳው አንዴ፣ አባቴ ሚዩትን አንሳው። የዚችን ልጅን ፎቶ አምጡት። ኮካ ኮላ ይላል ኮካ ኮላ። እሺ ኮካ ኮላ። ቆይ ሳሚማ ልናስገባ። የዚችን ልጅን ፎቶ አምጦልኝ። የዘይቱናን ፎቶ አምጦልኝ። የባለቤቷን ፎቶ አምጦት ሌላ ሰው በእነዚህ ሰዎች እንዳይሄድ ጥንቃቄ እንዲያደርግ ለማህበረሰቡ ማስተላለፍ አለብን። ተውት፣ እሱ ኮካኮላ ፔፕሲ እየጠጣ ነው መሰለኝ አይሰማም። ሌላኛው ደግሞ ሙቤ፣ አሁን ልጅቷ እራሱ ሰውየ ቪዲዮ ቀርጾ ልኮል፣ ድምፅ ያስተላለፈችው እኮ በቂ መልስ በቂ መልስ ነው ለእሷ ሌላ ምንም አያስፈልግ። አዎ ችግር ላይ እንዳለች እኮ እየተናገረች ነው ያለችው ኮካኮላ ምን ነው ፔፕሲ እየጠጣህ ነው እንዴ ስንጠራ አትመልስም ሰላም ነው ሞቤ ሰላም ነው ሳሚ መሰለኝ ኮፒ ሊንክ እያደረጋችሁ ታፕ ታፕ አድርጉ ኮፒ ሊንክ አድርጋችሁ ጀመር ኤምባሲ እኔ ግን ቆይ እስኪ ቆይ ስማ ስማ አዩብ ትሰማለ አሁን ኔትወርክ ይዞ ነው አሁን። በቃ ኔትወርክ እንትን ካለ ምን አልከኝ ሙቤ? እንደውል የሆነ ቁጥር እልክልሃለሁ። እስኪ ደውላቸው ነው ቁጥሩ ይጠራል አይጠራም የሚለው እኔ። ያ ቁጥር ቢዝ እያሳየኝ ነው፣ ግን እንትን ስለምትሉት ነው አሁን። ባለፈው ወዲያው ስደውቅ ወዲያው ነው ይጠራልኝ። አሁን ቢዚ ሆነ ነው ወይንም ብሎክ አልክቶኛል። አሁን ጠራ፣ ጠራው ሄሎ ሰላም አሌይኩም። ዋሌይኩም ሰላም ሩቅያ። አዎ አለበን፣ ሙቤ ነኝ ከጀርመን ባለፈው አናገረች። ኦኬ ሙቤ እንዴት ነህ? አማን ነው። አለው አለው አናገርኩት ሰውየውን። እሺ ይዣት ዛሬ ከደረስኩ ይዣት ትመጣለሁ፣ ካልደረስኩ ነገ ይዣት ትመጣለሁ እናንተ ጋር አለኝ። ኦኬ ይዟት ስመጣ ችግር የለውም እናናገራትና፣ ስራ እስከሆነ ድረስ ፍላጎቱ ደግሞ ምናለኝ፣ ቤተሰቦቿ ኦፊስ ፈልገው እንዲቀበሏት እንዲቀበሏትና የኦፊስ ገንዘብ ይሰጠኛል ብሎ ተስማምተዋሉ። ቤተሰቦቹ አለ ውሸት ነው። አይ እኛ ኦኬ ኦኬ ችግር የለውም ነው ያለው። እኛ ችግር የለውም ማምጣት ልጅቷን አረባላ ሩቅያ፣ ሴት በጣም ልጅ ሴትዮን ልጅቷን እየቀጠቀጠቻት ነው። ወላ ሩቅያ እኔ ፎቶ ከፈለሽ ልላክልሽ ል እኛ ብዙ ጊዜ እዚህ ሀገር፣ ላይ በዚህ ሀገር ህግ ሳሳ ንሰጣለን ሰዎቹ ኦኬ። ትንሽ ጊዜ ማለት ነው። አሁን እኛ ዛሬ ጋትና ስለው ዛሬ ከደረስኩ ደረስኩኝ ካልደረስኩ ነገ ጠዋት ብሎኛል። ችግር የለውም። አምጣት ምናምን በፌክ አናግረነዋል። እንሻለ ነገ ጠዋት ያምጣት፣ ካላመጣ ኮምፕሌን እናቀርብበት እና ከላስ ፖሊስ ቤቱ ሄዶ እንዳይወጣት እናደርጋለን። በአላ ሩቅያ፣ በአላ እች ልጅ በጣም አደጋ ላይ ናት ልጅቷ። እኔ ሩቅያ፣ ከፈለሽ የግል ቁጥሬን እሰጥሻለሁ፣ ዋትስአፕ ላይ ጻፊልኝ እና ቪዲዮቿን፣ የመታትን አፏን እንዴት እንደቆሰለ ያለውን ችግር እራሷ በቪዲዮ ቀርጻ ልካልኛለች፣ ለአንቺ ያስተላልፍሻለሁ። በአላ ሩቅያ፣ ልጅቷ አደጋ ላይ ናት። እና በኋላ በኋላ ደግሞ ሞታ ለሬሳዋ ገንዘብ ከመሰብሰብ እኛ በህይወት እያለች በአላህ እንደርስላት። ሩቅ ያለው ትክክል ለእሱ ችግር የለውም። አሁን ሰውየው ቃል ገብቶልኛል። ዛሬ ያለኝ አሁን መልሼ ደውዬ እንዲ ነው፣ ዛሬ ያልመጣህማ ነገ ነው ወይ የምትመጣው? ነገ ስንት ሰዓት እንደምትመጣ ነገር ብዬ ቁጡ ነው ያለው። ካልመጣ ነገ ጠብቄው ካልመጣ ደውልለትና ይቅርታ አድርግልኛል። በቃ ኦልሬዲ እንደውም መናገርም አይፈልግም አያስፈልግም ለእሱ በቃ ሌላ ቦታ ሄዶ እንዳይደብቃል። ግን በአል አደዊ ልኝ ምንም ችግር የለውም። እኔ እኮ ባለፈው እኮ በጣም ብዙ ቀን እኮ አናግሬው ተስማምቶ ኦፊሱ መጥቶ ወጣት አለው ብለው አሁን ፎልፖንት ነው ኦፊሱ። ምን አለ? በቃ ይህን ሰውየው ከሰቱት እንቢ ብሎኛል። ኦፊሷም እኮ በጣም ጥሩ ሰው እኮ ነው፣ ችግር የለበትም። አዎ አናግሪያታለሁ። ሰውየው እንቢ ያለኝ ስልክ አይነሳልኝም እያለች ነው እኮ ኦፊሷ። እንቢ አላቸው ከእኛ ጋር እሺ ብሎ ተስማምተው አዎ ይዛሀት ናና ኦፊሱ ይመልስልህና፣ ሌላ ልጅ ይሰጣሃል። ስለ ኦፊሱ ደግሞ ኒካውን በኋላ ሌላ ልጅ አልሰጠውም ሰውዬው ልጆችን በወሰደ ቁጥር እያሰቃየብኝ ነው። ስለዚህ እኔ በዚህ ውል አልስማማም፣ ልጅቷን አምጥቶ ይመልስ ወይ ትኬት ቆርጦ ያሳፍራል ስል አናግሬያታለሁ አለው ውስጥ ወደ ኢትዮጵያ መሄድ አይደል የምትፈልገው? መስራት ትፈልገዋል። ችግሩ መሳይ ሽሩቅያ ኢትዮጵያ ያለችው ደላላው ናት። ችግር ያመጣችው አሁን ደላላው ናት፣ ኢትዮጵያ ያለችው እንዲያርግ እንዲያርግ ያለችው እሷን ተዋት። እሷ ምንም አላደረገችም። ደላላዋ ናት የሁሉ ችግር የምታመጣው። ሩቂያ ደላላዋ ናት። ከኢትዮጵያ ዝምብላ አሰራት ዝምብላ እንደዚህ ያርጋት። ምንም ነገር አያደርጉም። እሷ ለምን የራሷን ጥቅም ነው የምታየው። ስትሄድ እችልሽ ገንዘብ ከፍላ ነው እንግዲህ ለነሱ ይሄደችው። አሁን ችግር ላይ ስትወርቅ ስልክ አያነሱም፣ አያናግሩም። የደላላዋን ቁጥር ሙሉ ቁጥር ምናምን ነገር ለእኛ ፎርዋርድ ታደርጋለህ። በቃሽ እንደዛ ኢትዮጵያ ላይ በቃ አንቺ ጓሳፕ ላይ ጻፊልኝ፣ እኔ አናገርሻለሁ። እሺ እሺ። ሩቅ ሰላም አሌኩም ጀዛኪላም። ሰማችሁ አይደል? ሰማችሁ አይደል? ይሄ ኤምባሲ ነው። ከዚህ በላይ ምን ትፈልጋላችሁ? ማንንም ይዋሽ ሲትዬ የዋሸች አይደለም። ቅድም ምን አለች? ኤምባሲ ሰራተኛ እናመጣልሻለን፣ እስከዛ ድረስ እንዳት እንዳ ልጅቷ አንቺ ጋር ትሁን ብላኛል። ቻላለች። አዩ ሰምተሃል? አንተ ሴትዮዋ ባለጌ ናት። ሴትዮዋ ኤምባሲ እየለመነ ነው። ውሸታም ናት። እልም ያለች ውሸታም ናት። አጀንሲው ራሱ አልሰጥም ብሎ ነው ነው

ይ ንርን ያና ሰማችዋ ደን እች እንግዲህ እዛ ያለችው ደላላው ናት። ሰማችሁ ደላላው ራሱ ስልክ አያነሳልኝም፣ አያነሳልኝም ላናገረው ሞክሬ ኤምቢሲ ላይ ነው ጉዳዩን ወደ ኤምባሲ ለኮንስል ያስተላለፍኩት አለች። ሰማችሁ እንግዲህ እናንተ እንደዚህ እንደዚህ እናንተ አንተ ምንም እኔ አዎ፣ ሳናግራት ዘመዷ ነኝ ብያለሁ። ይህ ግዴታ እንደዛ ማለት አለ ብያለሁ። እዛ አታቀርብልኝም ነበር። ገባችሁ እናንተ። ይህ ሁሉ የምትላት ደግሞ ኢትዮጵያ ያለችው ደላላዋ ናት። ደላላዋ እንድን አንፋታት መመን እሷን አንተን አልላት ለምን? ጫልቱ ዩቲሽናሽው ቆይ፣ አሁን ደግሞ የሳውዲዎቹ ደውሎልኛል ቤት። ቆይ አንዴ፣ አንዴ፣ አንዴ። ጫልቱ ቆይ አንዴ ከሳውዲ ተደውሎልኝ ነበር። ሰላም ደረሰ እንደ ዝውውር እናንተ ጋር ሰላም አለይኩም። ማሜ ሰላም ሀቢቢ ሀቢቢ ማለሽ ረበሽ እኮ ስል ለም መስኪ ለፈኝ ልጅቶን አገኘት እንዴ ሁ ተገናኝን ተነጋግረናል። ከልታ ጋራ እ ተግባምተናል በያ ልቅ እንደባለፈው ነ ወደ መፍትሄ ንያ ተኮር ነው በመፍትሄ ማብጣቱ ነው እንጂ በዚህ ገባ በዚህ ወጣ ማለቱ ምንም ማድረግ እንደማይችል እሳም ደግሞ ምንም ማድረገችንን ቢሮ ሰራተኛ ናት። ማድረግ የምችለው ከቢሮዎቹ ጋራ እጽኖ ማድረግ ነው። በዚህ ተስማምተናል። የተቻለኝን አደርጋለሁ። ልጅቷ ተበድላ እኔ እንደኢትዮጵያ የሆነ ያለው እኔ ማድረግ የሚችለው ቢሮ ውስጡ መናገር ነው እዛ ቦታ። አሁን ደግሞ ሰዓቱ እኔ የምገባው ከሁለት ሶስት ሰዓት በኋላ ነው። ሰውየ ደግሞ አርፍዶ ነው የሚገባው። ሲመጣ ዶኩመንት ቀርቤ ልጅቷን አስወጣዋት እንደዚህ እንደዚህ ተብሎ ሚዲያ ላይ የተወራ ነው በኋላ ለእናንተም ለሁሉም ነገር መጥፎ ነው ብዬ እናገራለሁ። መልስ እነግርሻለሁ ብላኛለች። በዚህ ልጅቷን ደግሞ አናገራት ነበር አለች። በተጨማሪ በሆነ ሰው አማካኝነት እሺ። አንዳንዱ ሰቶች ያሉባት ይመስለኛል። ሁኔታ የምትናገረው ራሱ ትክክል አይደለም ምናምን አለችኝ ላይ ሰዎቹ ራሳቸው ቢሮዎቹ ያስመጣቸዋል እሷ ያስመጣታል። ብሯን ተመጦ ከሆነ የደረሰባትም ነገር ይታያል ብላኛለች። በዚህ ተስማምተናል። እስከ ማታ ታሳውቀኛለች፣ ትነግርለሁ። በቃ እሺ እሺ ማሜ ግን ሳትሄድ በአል አሳውቀኝ። ዛሬ ማታ ነው ፍላይ የምታደርገው? አዎ ይሰማል። ዛሬ ማታ ነው ፍላይ የምታደርገው። ሁን ትነግረኛለች። ሁን ተረ ባእኔ ዛሬ አይደለም ነገ ነው በቃ። ስለዚህ በአለ ዛሬ አሳውቀኝ። እሷ ጉዳይ እናና ችግር የለም ዛሬ ተነግረኛል ይልበደብ ተቋተናል ቢሮዎቹን መናገር እና ተጽዕኖ ማድረግ እንጂ መፍትሄ በእጇ የለም። እሷ እኮ ሰራተኛ ናት እ እዛ ቢሮ ሰራተኛ ናት። ለቢሮዎች አስተርጓሚ ናት እንጂ አረቦችን ማናገር ምንም ማድረገችልማ ነገር ተፈጥሯል ለእናንተ መጥፎ ነው እጉእንዲያርጉ ብላ የምትናገረው እዚህ ባለቤት ምናምን አይደለችም። ዞሮ ዞሮ መፍትሄ ታመጣለች እንሻላ በኋላ አሳውቅሃለሁ ያለው ነገር በቃ እሺ፣ አደራ በአል አሳውቅ ካልሆነ ያው ለማን ማስተላለፍ እንዳለባችሁ ታውቃላችሁ። በአል አደራ ማታ አላስ

ተመልሽ ይመጣሉ። እሺ አብሽሩ ያለው ነገር ከበኋላ ወይ እናንተ ከዙር ከአስር በኋላ ተመልሽ ይመጣሉ። ኦኬ አብሽሩ አላህ ይጠብቃችሁ። እሺ ጀዛኩም ላኺን